ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አንድ ጥያቄ እስቲ ልጠይቃችሁ። ወደ አንድ ባለጸጋ ቤት ብትጠሩ በዛ ቤት ምን ልታደርጉ ትችላላችሁ? ባለጸጋው በጣም ሀብታም ከመሆኑ የተነሳ ቤቱን በጣም አስውቦ አጌጦ ያማረ ቤት ብዙ ነገር ያለው ቤት ብታዩ፣ እንደዚሁም ደግሞ ሰውየው ራሱ ከሀብቱ የተነሳ ያማረ ልብስ ለብሶ ጌጣጌጥ አድርጎ ውድ ውድ ነገሮችን ለብሶ ተጫምቶ ብታደርጉ ብታገኙት ምን ልትሉት ትችላላችሁ? ምን ልትመልሱለት ትችላላችሁ? ወይም ደግሞ ያን ሰው እንዱ የሚኖራችሁ መልከታ ምን ሊሆን ይችላል? ይህንን ካልኩ ዘንዳ ወደ አንድ ታሪክ እንሄድ። ታላቁ ፈላስፋ ዲዮጋንስ ከእለታት አንድ ቀን ወደ አንድ ባለጸጋ ቤት ለግብዣ ይጠራል። ታዲያ ፈላስፋውም የባለጸጋውን ግብዣ ሳይነቅ ወደ ባለጸጋው ቤት ይጓዛል ማለት ነው። በባለጸጋው ቤት ሲገኝ እንግዲህ ግቢው ጋር ሲደርስ አቀባበል ተደረገለት። ግቢው በጣም የሚያምርና የተዋበ ነው። ከዚህ በተጨማሪ ግቢውን አልፎ እንግዲህ ወደ ቤቱ ዘለቀ የባለጸጋ ነበር ቤት ማለት ነው። በባለጸገው ቤት በተገኘ ጊዜ ታዳ ባለጸገው ቤቱን አስቦ አሳምሮ ከዚህም በተጨማሪ ደግሞ የሚያማምር ልብስ ለብሶ ውድ ነገሮችን አድርጎ አጌጡ፣ በተለያዩ ጌጣጌጦች ተጌጦ ያገኘዋል ማለት ነው። ለዚህ የሰጠው መልስ ታዳ ዲዮጋንስ ምን ነበረ ነበረ የሚለውን ነው ልነግራቸው የፈለኩት ዲዮጋንስ ታዳ አካባቢውን ተመለከተ። ቤቱን ዞር ዞር ብሎ ሲመለከት ቤቱ በጣም ያማረና የተዋበ ነው በጣም በብዙ ነገሮች በውድ ነገሮች በብዙ ነገሮች ተጊጦ ባየው። ከዚህ በተጨማሪ ደግሞ ሰውየው ሲመለከተው ደግሞ ሰውየው ባለጌ መሆኑን ይረዳል። ባለጌ መሆኑን የተረዳው ምንድነው እንግዲህ የጨዋ ልጅ የሚባለው ድን አላገኘውም ማለት ነው። በጣም በቃ ለሁሉ ነገር ብርቅ ያለበት ሰው ብርቄው ስለሆነ ወይም ደግሞ በቃ ሀብቱን ለማሳየት ሲል አይቶ የሚያቅሰው ስለሆነ ውድ ነገሮችን አድርጎ ያያል ማለት ነው። ይህ ምንድን ነው ውድ የሆኑ ጌጣጌጦችን፣ ልብሶችን በየልብሱ ሁሉ ወርቅና የተለያዩ እንቁዎችን ሁሉ ጭምር አድርጎ ይመለከተዋል ማለት ነው። ይህን እያየ ያለበት ሰዓት ታዳ ዲዮጋንስ አክታው ይመጣል። አክታው በሚመጣበት ሰዓት ታዳ ዞር ዞር፣ ዞሮ ሲመለከት የሚተፋበት የሆነ ቦታ ሲያጣ ዲዮጋንስ ያደረገው ነገር በጣም ይገርማል። ዲዮጋንስ የሚያደርገው የሚተፋበት ሲያጣ ታዳ በዚህን ሰዓት ምን አደረገ አክታውን እዛ ባለጸጋ ላይ እንትፍ ይልበታል። ባለጸጋው በጣም ተናደረ፣ ተበሳጨ። ነገር ግን አንድ ነገር ከማድረጉ ፊት ዲዮጋንስን ምክንያቱምን ምን እንደሆነ ለመጠየቅ ፈለገና ና ምክንያቱም ጠየቀው። ከዚህ በኋላ ዲዮጋንስ ይህን ለምን አደረግክ ብሎ ይጠይቀዋል። ዲዮጋንስን ይመልስለታል። ቤትም ሁሉ ተመለከትኩኝ፣ ያምራል፣ በጣም ቆንጆ ነው። እና በዚህን ሰዓት ደግሞ አክታ የመጣ አክቴን ታዲያ ለመጥፋት ዞር ዞር ብዬ ስመለከት ቤት ላይ አንድም በቃ ጥሩ ቦታን አላገኘኝም። ሁሉም ንጹህ ነበረ። ለኔ መጥፊያ የሚሆን የቆሸሸ ቦታ ላገኝ አልቻልኩም። ስለዚህ ያገኘሁት ብቸኛ ነገር ቢኖር ካንተ ላይ ናቄን መጥፋት ነበረብኝ አክቴን መጥፋት ነበረብኝ ብሎ መለሰለት። እናንተ ብትሆኑ እንደዚህ አይነት ነገር ሲያጋጥማችሁ ልታደጉ ትችላላችሁ? ይህ ይሄ መንገር ቲዩ ነው። በመንገድቲዩ አብረን እንጓዝ።